እንግዲህ የትንሣኤ በዓል ስናስብ የመድን ዓለም ኢየሱስ ክርስቶስ ከሙታን ተለይቶ መነሳት ነው። ተነሳ ስንል ሞቶ ነበር ማለት ነው። ሞተ ስንል ደግሞ ስለ እኛ ሲል መከራ መስቀልን ተቀበለ ማለት ነው። ስለዚህ የትንሣኤ በዓልን ስናከብር መድን ዓለም ኢየሱስ ክርስቶስ ለሰው ልጆች ሲል በመልተ መስቀል ተሰቅሎ ሞቶ ተቀብሮ በሶስተኛው ቀን ደግሞ ሞትን ድል አድርጎ የተነሳበት በዓልን ያስባሉ። ከሞተ ማንነታችን የምንነሳበት በዓል ነው የሞተ ግብር ያለን የሞተ ጸባይ ያለን የሞተ ክርስቲያናዊ ህይወት ያለን የሞተ አመል ያለን በሙሉ ምናነሳበት በዓል ነው የትንሳኤ በዓል ማለት ነው። መንፈሳዊ እሴቱ አለ አንድ ራሱን ችሎ በቅዳሴ ስጋውዶን በመቀበል በማስቀደስ የእግዜርን ቃል በመስማት ትንሳኤ በዓልን እናከብረዋለን። ከዛ ደግሞ ከወዳጅ ከዘመድ ጋር ያው መብል ያፋቅራል ና ያከብራል። በሶስተኛ ወገን ደግሞ ስናስበው ከሌሎቹ ካጡ ሚላስ ሚቀመስ ካጡ ወገኖቻችን ጋር አብሮ መብላት የታረዙትን ጭምር በማልበስ ጌታችን ለፍርድ ሲመጣ የሚጠይቀን ስለሆነ ተርቤ አብልታችሁኛል፣ ተጠምቻ አጠጣችሁኛል፣ ታርዤ አልበሳችሁኛል ብሎ ስድስቱን ቃላት ወንጌል በቀኝ ላሉት ለበጎቹ ለጻድቃን የሚመሰክርላቸው ስለሆነ ይሄን የጽድቅ ስራም ጭምር የምንመሰክርበት የምን መሰከርበት በዓል ነው ትንሳኤ በዓል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ሁላችን እንደምናውቀው በእነዚህ አሁን እያሰብን ባለንበት በእነዚህ ቀናቶች ውስጥ ስለ ሰው ልጆች ኃጢአት እጅግ በጣም ለመግለጥ ለማብራራት በሚከብድ ያህል መጠን ጌታ የሱስ ክርስቶስ ተሰቃይቷል፣ ተገርፏል። ይህም አልበቃ ብሎ ደግሞ በእንጨት ላይ ወስደው ሰቅለውታል። እሱም አልበቃ ብሏቸው ጎኑን በጦሩ ወግተዋል። በዚህ ሁሉ ሲቃ ውስጥ ካለፈ በኋላ ነው እንግዲህ ስለ ሰው ልጆች ኃጢአት ራሱን መስዋዕት አድርጎ ያቀረበው በመስቀልም ላይ የሞተው ይህንን በዓል እንግዲህ እንደ ክርስትና እምነት ተከታይ ወይም እንደ አንድ የዚህ እምነት አስተማሪና አገልጋይ ልና ክብር የሚገባው የክርስትና መካከለኛው እምነት ይሄ ነው። ክርስትናንም የተጀመረው በጌታ በኢየሱስ ክርስቶስ የመስቀል ሞትና ትንሣኤ ላይ ነው። ለሰው ልጆች የተደረገ መስዋዕትነት ነው። እርሱ በባህሪው ፍጹም መለኮት ሆኖ ሳለ ፊልጵስዩስ ምዕራፍ ሁለት ላይ እግዚአብሔር ቃል እንደሚያስተምረን ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረም። ስለዚህ የባሪያ መልክ ያዘ፣ ራሱን ባዶ አደረገ፣ በሰው ምሳሌ ተገኘ፣ ለሞት ብሎ ያውም ለመስቀል ሞት የታዘዘ ሆነ ይልና፣ በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ የሆነውን ስም ሰጠው ያለ መጽሐፍ ቅዱስ ያስተምራል። ይሄ ሁሉ ዋጋ መክፈል ይሄ ሁሉ ሲቃ፣ ይሄ ሁሉ መከራ፣ ይሄ ሁሉ ሞት፣ ይሄ ሁሉ ደግሞ የተደረገ የእግዚአብሔር ታላቅ ኃይል ለኛ ለሰው ልጆች የተደረገ ነው። በብዙ ምስጋና እንደ እግዚአብሔር ቃል በሆነ አይነት መንገድ ደግሞ የበዓሉ መካከለኛ የሆነውን ጌታችን ኢየሱስ ክርስቶስን በማሰብ የተከፈልልንን ዋጋ በማሰብ ልናከብረው ይገባል ብዬ አስባለሁ። አንድ ሰው የትንሳኤ ሰው መሆን አለበት። የትንሳኤ ሰው መሆን ማለት የተለወጠ ሰው መሆን ማለት ነው። በጸሎት በቅዳሴ በንስሐ በእርቅ ተዘጋጅቶ ያከብራል ብለናል። እንዲሁም ደግሞ በቤቱም ይህንን በዓል በትልቅ ስነ ስርዓት ያከብራል ብለናል። ከዛ በተጨማሪ ግን የትንሳኤ በዓል እንዲሁም የጋራ በዓል ነው። ጌታችን ኢየሱስ ክርስቶስ ያስተማረን አስተምሮ አለን ያንን በተግባር በመቀየር በመለወጥ የትንሳኤን በዓል ማክበር ይገባናል። ስለዚህ ትንሳኤን በዓል ከሰላም ጋር ከይቅርታ ጋር አቅም የሌላቸውን ከማገዝ ጋር የተያያዘ ነው እና እነዚህ ነገሮችን ካከናወንን በእርግጥም የትንሳኤን በዓል በሙሉ መንፈስ በሙሉ ልብ አከብርን ለማለት ይቻላል። ትንሳኤን የምንኖረው በቤተክርስቲያናችን በህይወት ነው። እንዴት ነው በህይወት የምንኖረው? ኖረው ኢየሱስ ክርስቶስ ለኛ ሲል ሞተ። ስለ ሌሎች ራስን አሳልፎ መስጠት ማለት ነው። ጌታችንም በወንጌል እንደተናገረው ነፍሱን ለወዳጁ ከመስጠት የበለጠ ከዚህ በለጠ ፍቅር የለም ይላል። ስለዚህ ለእኛ ሲል ራሱን አሳልፎ ሰጠ። በሞቱም ሞት እንሻራለን ማለት ነው። ስለዚህ ይህም በዓል በምናከብርበት ጊዜ ሁላችንም ልናስበው የሚገባው የምህረት በዓል ከሆነ በይቅርታ ማለፍ አለብን ማለት ነው። በይቅርታ የተጣላን ሰዎች የምንታረቅበት መሆን አለበት። ምክንያቱም ተሰቅሎ እሱ ምንድነው ያለ የሚያደርጉትን አያውቁምና ይቅር በላቸው ነው ያለ። የምህረት በዓል ነው። ተበድሎ ተሰቅሎ ተቸንክሮ የሚያደርጉትን አያውቁ ይቅር በላቸው ካለ እሱ ንጽሐ ባህሪ ሆኖ ሳለ፣ እሱ እግዚአብሔር ፈጣሪያቸው ሆኖ ሳለ እንደዚህ ካለ እኛማ የበደልነውን ስንት ጊዜ ጥፍ ይቅር እንበለው ታዲያ ጳውሎስ እንደ ተናገረው አውቀውትስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበር እንዳለ እንዳለና ባለማወቃቸው ያደረጉት ነገር ምን እንዳደረገው በይቅርታ ቀድሞ አላዘጋጀም ይህንን የይቅርታ የምህረት በዓል ስናከብር ያለምንም ቅድመ ሁኔታ የተጣላን ሰዎች የምንታረቅበት ቂም የያዘ ሰዎች ቂማችን የምናስወጣበት በምህረት በፍቅር የምናከብርበት በዓል ነው። በዓሉም በተግባር በህይወት ስንመሰክረው ያ ነው የይቅርታ ካልሆነ ምኑን ትንሳኤውን አከበር ነው። በክብር ሲነሳ እኛ ደግሞ በውርደት እንሞታለን እና ትንሳኤ ልቦና ደግሞ ያስፈልገዋል። ይህን በዓል ስናከብር ምሳ በመግባት ትንሳኤ ልቦና ይባላል። በህይወተ ስጋ እያለ አንድ ሰው የሰራውን ኃጢያት ተናዞ በካህን አማካይነት ወደ ቤተክርስቲያን በሚቀርበት ጊዜ ትንሳኤ ልቦና ይባላል። ቀድመን ከስጋ ሞት አስቀድመን መጀመሪያ ለህይወታችን አውቀንበት በንስሐ መመለስ አለብን። ያ ማለት የቀማ ነው መልሰን፣ የበደል ነው ክሰን። ይህን የፍቅር የምህረት በዓል ከተቸገሩ ሰዎች ጭምር ጋር አብሮ በመሆን፣ የተቸገረ ማለት በነገራችን ላይ የሚበላ የሚጠጣ እንጀራ ውሃ ብቻ ያጣ ማለት እኮ አይደለም። ሀሳብ የተቸገረ ሰው አለ። ፍቅር ያጣ ሰው አለ። ሚያወያየውን ያጣ ሰው አለ። ሰው ተቸግሮ በጭንቀት ቤት ውስጥ የተወጠረ ሰው አለ። የሚያማክራቸው ሰዎች ሰዎች አሉ የተቸገረ ማለት እኮ በሱስ የተቸገረ ሰው አለ። ከዚህ ሱስ እንዴት ልውጣ፣ ከዚህ እንትን ውስጥ መጠጥ ውስጥ እንዴት ልውጣ፣ ከዚህ ክፉ ግብሬ እንዴት ልውጣ ብሎ የተጨነቀ ሰው አለ። እኚህ እኝ የተቸገሩ ማለት ያ ነው እንጂ ብዙ ጊዜ የተቸገረ ሲባል የእኔ ቢጤዎችን ብቻ እናስባለን፣ ግን አይደለም። ባልንጀራ እኮ ያጣ ሰው አለ። ከማህበረሰቡ እኮ የተገለለ እኮ አለ። ረዳት ያጡ ሰዎች እኮ አሉ። ከማጋላ አውራው ብሎ እኮ ጭንቀታቸው እኮ ውስጥ እኮ ፈንድቼ ልሞት ነው የሚሉ ሰዎች እኮ አሉ። እና በዓሉን ከነዚህ ከተቸገሩ ምንላቸው ሰው ካጡ ጋር ሆነን ሰው ሆነን ተገኝተንላቸው አብረን ልናሳልፍ ይገባል። የሚያደርጉትን አያውቁምና ይቀርበላቸው ያሉ በዛ ምሕረት ነው ማሰብም ማክበርም ካለብን ወደ ግል ሕይወታችን የምናወርደው ከሆነ አጠገቢ ያለው ወንድሜ ሊያሳዝነኝ ይችላል ሊበድለኝ ይችላል እጅግ በጣም አልፎ ብዙ ነገር ሊያደርግ ይችላል በግል ሕይወቴ ላይ አሮጌውን ነገር እያስወግድን አዲስን ህብረት አዲስን ህይወት አዲስን ግንኙነት መቀባበልን መፈላለግን መዋደድን ይዘን መቀጠል እንችላለን ብዬ አስባለሁ። የጌታችን ኢየሱስ ክርስቶስ ትንሣኤ የክርስትና እምነት ልብ ነው፣ የክርስትና እምነት ራስ ነው ማለት ይቻላል። በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ትህትናን እንማራለን። ዝቅ ማለትን እ ሰልፍ ለስ መሆንን ክብርን መተውን መዋረድን ዝቅ ማለትን ቅድሚያ አጠገቤ ላለው ሰው መስጠትን እኛን ለማዳን እሱ የእኛን አጢያት መውሰዱን ይህንን ስለሆነ የምንማረው እንደ አገር ለአገር ትንሳኤ በዚህ መያያዝ በዚህ መተሳሰብ በዚህ ትትና በዚህ ዝቅ ማለት ውስጥ ብዙዎችን ማዳን ለብዙዎች ደግሞ አዲስ ህይወት ጅማሬ ማድረግ እንችላለን እንደ አገርም ደግሞ ትንሳያችንን ማፋጠን እንችላለን ቶሎ ሰላማችንን ማምጣት መያያዛችንን መቀጠል እንደ አገር በብዙ እረፍት በብዙ ሰላም ውስጥ ማሳለፍም መቆየትም እንችላለን ብዬ አስባለሁ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምእመናን በሀገር ውስጥም ከሀገር ውጭም የሚገኙ በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን አደረሳችሁ። ይህንን ስርጭት ለምትከታተሉ ሁሉ በሀገር ውስጥና ከሀገር ውጭ ላላችሁ ኢትዮጵያውያንና ኢትዮጵያውያት በሙሉ ቸሩ እግዚአብሔር አምላካችን እንኳን ለ2017 ዓመተ ምሕረት ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል አበቃችሁ። እግዚአብሔር አምላካችን የተቀደሰ የተባረከ በዓል የትንሣኤ ያድርግላችሁ። ጌታ አምላክ ኢትዮጵያን በሰላም ይባርካት። በስመ አብ ወልድ መንፈስ ቅዱስ አህዱ አምላክ አሚን። አስቀድሜ ለውድ ባለቤቴ ለፍሬታ ሰፋ ለልጆቼ ቀጥሎ ለማገለግልባት ለማመልክባት የዘላለም የክርስቶስ ክብር መገለጥ ቤተ ክርስቲያን እንዲሁም ደግሞ ለክርስትና እምነት ተከታዮች በሙሉ ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን በሰላም በጤና እግዚአብሔር አደረሳችሁ ልል ወዳለሁ።